ህብረት ሥራ ማኅበራት ዜጎች ማኅበራዊ፣ ኢኮኖሚያዊ ችግሮቻቸውን ለመፍታት ያስችል ዘንድ ጥልቅ ጠቀሜታ አለው። በሀዋሳ ከተማ ከ266 በላይ ኅብረት ሥራ ማኅበራት እንዳሉም ተገልጿል። አሁን ደግሞ ህብረት ሥራ ማኅበራቱን የማዘመን ያሉባቸውን ችግሮች በወጉ ለማስተካከል የሪፎርም ሥራዎች ተጀምረዋል። በሀዋሳ ከተማም የሚገኙ ህብረት ሥራ ማኅበራትንም በሪፎርሙ ዙሪያ የምክክር መድረክ ተካሂዷል። ከምክክር መድረኩ በማስቀደም በሁለገብ በሸማችና በገንዘብ ብድርና ቁጠባ የተደራጁ ማኅበራት እንቅስቃሴ ጉብኝት ተደርጓል። ጉብኝት ከተደረገባቸው መካከል ገበታ ብድርና ቁጠባ ህብረት ስራ ማህበራትና የሁሉ ብድርና ቁጠባ ህብረት ስራ ማህበራት ተጠቃሽ ነው። የስራ አመራር ቦርድ ሰብሳቢዎቹ አቶ ብሩክ ሽኩርና አቶ መሳፍንት ደበበ ማህበራቱ ከተቋቋሙለት ዓላማ በመነሳት የተለያዩ ስራዎች መስራታቸውን ተናግረዋል። ከዚህ የተነሳም የካፒታል መጠኑ ከጊዜ ወደ ጊዜ ማሳደግ እንደተቻለም ገልጸዋል። ገበታ የተቋቋመው 2016 ሰኔ ላይ ነው። ከተቋቋማውን አንድ አመት ከአራት ወሩን ይዟል። በዚህ የአንድ አመት ከአራት ወር ውስጥ አጠቃላይ የሰራተኛ ብዛት ወደ ከ68 ቋሚ ሰራተኞች በላይ ያለው ከ100 ሚሊዮን ብር በላይ ብድር አሰራጅቷል። ዛሬ ላይ ግን አባላት 5200 ደርሰዋል። በጣም በጥቂት ካፒታል 260 ሺህ ብር የጀመረ በአሁኑ ሰዓት ከ25 ሺህ በላይ አባላትን በማፍራት ሀዋሳ ከተማ ላይ ብቻ ከ 1 ነጥብ 3 ቢሊዮን ብር በላይ ብድር ማቅረብ የቻለ ካሉት አጠቃላይ አባላት ውስጥ ከ65 ፐርሰንት በላዩ ብድር እንዲያገኝና ህብረት ስራ ማህበሩ የተቋቋመበትን አላማ እያሳካ ያለ አሁን ላይ እንደ ሀገር ካሉ ህብረት ስራ ማህበራት ምናልባት በሀብት ወደ ሶስተኛ መሆን የቻለ ህብረት ስራ ማህበር ነው። የሀዋሳ ከተማ አስተዳደር ህብረት ስራ ልማት ጽህፈት ቤት ኃላፊ አቶ ክፍሌ ዋሬ የማህበራቱን ተወዳዳሪነትና አቅም ለመገንባት እንደ ሀገር የተጀመረው ሪፎርም ወሳኝ ነው ብለዋል። የሪፎርሙ ዋና ሀሳብ አጠቃላይ ማህበራትን ማዘመንና በኢኮኖሚ እንዲያድጉ የማድረግ እንትን ራእየ ያለው ነው። እያንዳንዱ የየድርሻችንን ተከፋፍለን ለማገዝ ውጤታማ የሆኑትን የማበረታታት እና በጣም በአቅም ደረጃ የተዳከሙትን ድጋፍ ክትትል አድርጎ ማጠናከርና አባላት እንደገና በሌላ ማህበር እንዲደራጀ የማድረግ ስራን መነሻ ያደረገ ነው ሪፎርሙ። የሲዳማ ክልል ህብረት ስራ ልማት ኤጀንሲ ኃላፊ አቶ ሽመልስ አጢሶ በበኩላቸው ሪፎርሙ የአባላትን ቁጥር ለማሳደግና ስራዎቻቸውን በቴክኖሎጂ ለማስደገፍ ይረዳልን ብለዋል። ዛሬ የሚደረገው መድረክ ዋና አላማ የሚያደርገው የአባላትን ቁጥር ከፍ ማድረግ የሚሰጡትን አገልግሎት እንዲያሳልጡ ሰፊ አገልግሎት የሚሰጡበት ደረጃና አሁን በደረሰበት ከተማው በደረሰበት ደረጃ ማህበረሰቡ በደረሰበት ደረጃ በሚመጥን አገልግሎት አገልግሎት እንዲሰጡ ከሰፊ ስራ እየተሰራ ነው ያለውና ና የህብረት ስራ ማህበራት እንቅስቃሴ ከጊዜ ወደ ጊዜ እየተሻሻለ ቢመጣም ማነቁ የሆኑባቸው ተግባራት እንዳሉ ያመላከቱት ይህ ሁሉ ቁጠባና ብድር ህብረት ስራ ማህበር የስራ አመራር ቦርድ ሰብሳቢ አቶ መሳፍንት ደበበ ና የገበታ ቁጠባና ብድር ህብረት ስራ ማህበር የቦርድ ሰብሳቢ አቶ ብሩክ ሹኩሬ አሁን እየተደረገ ያለው ሪፎርም ለችግሮቻቸው ምላሽ ይሰጣልን ያሉትም፣ ባንኮች አሉ፣ ማይክሮ ፋይናንሶች አሉ፣ ገንዘብ ቁጠባና ብድር አለ። ገንዘብ ቁጠባና ብድር የአቅም ውስንነት አለው። ያንን የአቅም ውስንነት ማክሲመም ለመሄድ የሚሻሻሉ ህጋጋቶች አሉ። ይሄንን አሻሽለው እኛ በደንብ እንድንሮጥ ያደረጉናል ብለን እናስባለን እና ይሄ ሪፎርም ለዚህ በጣም ይጠቅመናል ብለን እናስባለን። ያው ልምድ ልውጥም ተሞክሮም ለማድረግ ጥሩ አጋጣሚ ነው። ከሌሎች ህብረት ስራ ማህበራትም ጋር በጋራ በመስራት እንደ ሀገር የምናስበውን ቪዥን ለማሳካት የሚረዳ ጊዜ ነው ብዬ አስባለሁ። ህብረት ስራ ማህበራት የኑሮ ውድነትን ለማረጋጋት ሚናቸው ትልቅ እንደሆነ የገለጹት የሀዋሳ ከተማ አስተዳደር ህብረት ስራ ልማት ጽህፈት ቤት ኃላፊ አቶ ክፍሌ ዋሬ በቀጣይም ህብረት ስራ ማህበራትን በተሻለ መንገድ ለመደገፍና ለማጠናከር ይሰራልን ብለዋል። በቴክኖሎጂ ማስደገፍ፣ የካፒታል እጥረት ካላቸውም ከተማ አስተዳደሩ ሪቮልቭ የሚሆነውን ገንዘብ እንዲደግፋቸው ለይተን ለማቅረብ ምሳሌውን የኑሮ ውድነትን ለመቀነስ የካፒታል አቅም ካላቸው ከየት መዶ ይህል ማምጣት ይችላሉ፣ ለህብረተሰቡ ማድረስ ስለሚችሉ ትኩረት ሰጥተን እየሰራን ነው።